እንግዲህ ጽናት እንዳወቀች አወቀ። ሰላም ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? እኔ ያለውኝ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን እና ጽናትዬ ዬ እንዳወቀች እንግዲህ ኪራ አወቋል። ምክንያቱም ከውጪ ሲገባ ጽናትን ሰላም ሌላ ስል ጽናት ጉንፋን ይዞኛል እናይጋባብ ነው ብላ ዞር ስትል፣ ምን ችግር አለ ታዲያ ካንቺ ከሚስቴ ጉንፋን የሚጋባብኝስ? መንጣጥ አለው ሲል፣ ጉንፋኑን ቀርቶም ፍቅሬ መተገባብ። ጽናት ግን የምትናገረው ንግግር እወድላታለሁ ማለት ነው። ጉንፋኑ ቀርቶ ፍቅሬ በተጋባብ እያለች እንትን ስትል፣ ከዛን ዞር ስትል አልቅሳለች። አይኗ ላይም እንባ አቀረዋል። ከዛም በኋላ አልቅሰሻል እንዴ እናቴ ምናምን ብሎ ሲያያት፣ ከዛም በኋላ ደንባ እርግፍ ሆኖ ነው ምንድን ነው? የተማሹ ነገር አለ፣ ያየሹ ነገር አለ፣ የተነገረሽ ነገር አለ ሲላት፣ ከዛም በኋላ አንተ የኔ መስማት ነው እንጂ ሌላ አልጨነቀም። ገና ለገና ጽናት ትሰማለች ብለ ነው እንጂ ሌላ ምንም አላሳሰብ። ወይኔ እንደ ዛተችው እንደ ፎከረችው አደረገችው እንግዲህ ብላ ጽናት። ማን ነው ኪራ፣ ብድ ብሎ እንግዲህ ከ ናኒ ነው ስሟ ባልሳሳት ከናኒ ጋር አንድ ሁለት ሲባባሉ እንግዲህ እሷም አፏ ያርፍም መልስ ስትመልስላት ስትመልስለት ይዞ እንግዲህ እንደዚህ እንቅንቅንቅ አድርጎ መጨረሻ ላይ ዘርሯታል ማለት ነው እሷም ሁም ብላ ነው እንደዚህ ያደረገችው ምክንያቱም እዛ ቤት መቆየት ትፈልግ ስለነበር መሄጃ ስለሌላት ማለት